በነገራችን ላይ ይሄ ነገር እንደ ቀልድ የሚታለፍ ነገር አይደለም። እኔ ገና ታምሌሉን ሳይ ነው ልቤ ቀጥ ያለው። ይሄ ነገር ሁሉ ሲፈጠር እኔ የት ነበርኩ? ሀይምዬ ስታወራ የተፈጠረውን ነገር እኔ ስላላየው ስላልሰማውኝ በጣም ደንግጬ ነበረ ስከታተላት የነበረው እኔ ደግሞ ጥሎ ብ ቪዲዮ አሳልፌ ምናምን ማየት አልችልም ና ልክ ቪዲዮውን ጨርሼ ምናምን ወጥቼ አንዳንድ ቦታዎችን ቼክ ሳደርግ ለካ በብሩኬ ላይ ብዙ ነገር እየተባለ ነበር እና መጀመሪያ ላይ እኔ እውነቴን ነው የምላችሁ ምንም የሰማሁት ነገር የለም ትንሽ ከሶሻል ሚዲያ ይህን ሁለት ወር ምናምን ትንሽ ራቅራቅ እያልኩኝ ነው ነገር ግን ይሄ ነገር እንደዚህ ተወርቶ የሚታለፍ እንደ ቀድ ታይቶ ወይንም ደግሞ ተሰርቶበት የሚታለፍ ነገር አይደለም በመጀመሪያ እናንተን የሚጠ ቀጠሏችሁ የማይወዷችሁ ሰዎች የተመኙትን ለራሳቸው ያርግ ነው ምለው። ምክንያቱም ደግሞ እንኳን ለምትወዱት ሰው ለማታውቁት፣ ለምጠሉት እንደው ድንገት የምጠሉት ካለ እንኳን ለምጠሉት የምትመኙት ነገር አደለም። ሶ እዚ ጋ በስለት ተወጋ፣ ተደበደበ፣ እንደዚህ ኮኖ ብሎ ማስወራቱ ለምን አስፈለገ? በመጀመሪያ ደረጃ ይሄ ቀልድ አደለም። በህግ ራሱ ቢኬድ የህይወት ነገር ነው። ገባችሁ አደለም? መረጃ ማስረጃ ካለ ይህንን የመጀመሪያውን ወጥቶ የተናገረው ሰው በህግ መጠየቅ አለበት። ምክንያቱም ኢትዮጵያ ላይ አንደኛ ታውቃላችሁ፣ በጣም ይሄ ነገር ሲምፕል ሆኖ ነው እንኳን አይደለም ተወርቶባቸው ቀርቶ፣ እዚህ ጋር ልክ ለጠላት አይዲያ እየተሰጠ ነው ገባችሁ አደለ? ደግሞ ሀይሚ ላይ ነው የተወሰነ ነገር እንትን ያሳበቡባት። እኔ የሰማሁትን ሪከርዶች አንዳንድ ነገሮች ሰርች እያረኩኝ እያየሁ ነበር እና ይሄ ነገር ሀይሚም እንደ ቀልድ የሚታይ ነገር አይደለም። በመጀመሪያ አያችሁ ቤተሰብ ጋር ድረስ ደርሷል። አሁን በዚህ ሰዓት የሆነ ሰው ከቤተሰብ የሆነ ነገር ቢሆን በልብ የሰው ልጅ ሲደነግጥ፣ በነገራችን ላይ ልባችን ቀጥ ነው የምትለው እኔ እንደነገርኳችሁ ገና ርዕሱን ሳይ በጣም ነው የደነገጡት ሀይሜ ስታወራ ምናምን የሆነ እየተንቀጠቀጥኩ ነበር ስሰማ። ነበረው ለምን መጀመሪያ ይሄን ነገር ስላላየው ስላልሰማው፣ ሶሻል ሚዲያ ላይ ስላልነበር ወይም ገባችሁ አደለ? ያው ጠዋት ላይ የተወሰነ ገባ ላለሁ ከዛ እንደምታቁት ማታ ላይ ብቻ ነው ቪዲዮ እየሰራ ያለሁትኝና በጣም ነው የደነገጥኩት። እኚህ ሰው እዚህ ጋር የልብ ድካም ያለበት ሰው ቢኖር ኢቨን እንኳን እነ ሙሽዬ ጋር ሳይቀር የደረሰ ነገር ነው፣ ወንድሞቹ ጋር፣ ቤተሰቦቹ ጋር፣ ሶሻል ሚዲያ ላይ ያሉ ሰዎች አሉ። የሚያማቸው ወይም ደግሞ እነሱም በጣም የሚወዳቸው እኔ ለራሴ የወዳቸዋሉ። ምንም ነገር እንዲነካቸው አልፈልግም። እንኳን አደለም ብሩኬ በስለት ተወጋ ቀርቶ እኔ እንቅፋት እንዲነካቸው አልፈልግም። የምሬን ነው የምላቸው። እነሱ እኮ በግድ ውደዱን ተከተሉን አድንቁም ብለው አይደለም አደለም የምናደንቃቸው። ሲቀጥል ብሩኬ በጣም የዋህ ልጅ ከመሆኑ የተነሳ ይሆናል በጣም ትንሽዬ ነገር ትገንበታለች ትልቅ ደረጃ ይደርስበታል ምናምን ሶ እዚህ ጋር የብሩክ የሚያይሚም ችግር አይደለም እኛ ሶሻል ሚዲያ የምንጠቀም ሰዎች አጠቃቀሙን አላወቅንበትም በጣም ብዙ ነገር ሰው መዘቅዘቅ ቤተሰቦቻቸው መዘቅዘቅ እነሱን መስደብ ብዙ ነገር ማድረግ ኖርማል ሆኖ ነው የሚታየን ግን በሃይማኖት አንደኛ ለራሳችን ማሰብ አለብን ሶ እነሱ እንኳን ዝም ቢሏችሁ ለራሳችሁ አስቡ ሃይማኖት የላችሁም እንዴ ቤተሰብ የላችሁም ሲቀጥል ደግሞ እንዴት እንዴት ብታስቡት ነው ልጁ እንደዚህ ተደረገ በስለት ተወጋ ብላችሁ የምታስወሩ? ተደበደበ ሀይሚ ያስደበደበችው። በጣም እኮ ነው የሚያሳፍረው የሚያሳዝነው። ሲጀምር እንቅፋት አይንቃ እሱም ብሏል። ለጠላቴ ብሏል። እውነቴን ነው ምላችሁኝ። ና ሀይሚም ደግሞ መግቢያው ላይ ስታወራ የነበረው ልክ እንደተደረገ ብሩኪ አደጋ እንደደረሰበትኝ ደግሞ በቃ አለ በዚህ ተወጋ ሲባል በጣም ነው የደነገጥኩትኝ ምናምንና እነኚህ ሰዎች በመጀመሪያ ኢትዮጵያ ላይ በነፃነት አይደለም። ታውቃላችሁ ትንሽ ፌመስ ስትሆኑ፣ ትንሽ የሆነ ታዋቂ ስትሆኑ፣ ብቻ የሆነ በሆነ ነገር ስትታወቁ፣ በነጻነት አይደለም የምትንቀሳቀሱት። ምክንያቱም ሀብት አላቸው። ኢቭን ጠላት እንኳን ባይኖራቸው ሀብት አላቸው ተብለው ስለሚታሰቡ ሰው የሆነ አደጋ ያደርስባቸዋል። ከዚህ በፊት እናንተ ካልሰማችሁ፣ ያየሁትን የሰማሁትን፣ ያየሁትን ሳይሆን የሰማሁትን ልንገራችሁኝ እና ሳውዲ ላይ በጣም ለረጅም ጊዜ ምናምን የቆየ ልጅ ነበረ። አገሩ ገብቶ ለመኖር ህይወቱን ለመጀመር ሁለት ዓመት ብቻ ነው የቆየው አገሩ ላይ ሁለት ዓመት ቆይቶ ለአይፎን ስልክ ውጭ ሀገር ቆይቷል ስለተባለ ብቻ ለአይፎን ስልክ ነው ህይወቱን ያጠፉት። ገባችሁ አደለ? እዚህ ጋር እናንተ እነዚ ሰዎች አይዲያ ሰጥታችኋል። የሆነ ሰው መጥቶ የሆነ ነገር ቢያረጋቸው እንዲያው ፈጣሪ አያድርግባችሁና ምን ትጠቀማላችሁ? ምንም እኮ ነው ማትጠቀሙት እዚህ ሶሻል ሚዲያ ላይ ሜቢ ከመቶ ፐርሰንት ማለት ነው ዘጠና ዘጠኝ ፐርሰንት፣ ልክ ሀገር ስገቡ ምን ሆኜ ነው ብላችሁ ይቆጫችኋል። ከቻላችሁ ለመልካም ተጠቀሙት ስልካችሁን። ኦር ደግሞ እናንተ ለቢዝነስ ቀይሩት ቢዝነስ ስሉበት። ካልቻላችሁ ግን የሰው ሰው ምን ያደረጋችሁ? ሲጀመር ለእናቱ ይኖርላት ሲቀጥል እናንተ በራሳችሁ ላይ በወንድማችሁ ላይ በእህታችሁ ላይ እንዲደረግ የማትፈልጉትን ነገር እንዴት ነው በሰው ላይ እንደዚህ የምታማርቱት በጣም የተሰማኝ በጣም ያሳዘናችሁኝ የምሬ ነምላችሁኝ እና ለጠላት ደግሞ እናንተ አይዲያ ሰጣችሁ ማለት ነው ለምሳሌ ብሩኬና ሀይሚ ከሰው ጋር ስለተጣሉ አይደለም ጠላት የሚኖራቸው ታቃላችሁ በዚህ ዘመን ላይ ብዙ የሚወዳቸው ብዙ የሚሳሳላቸው እንዳለ ሁሉ ብዙም ደግሞ የሚቀራባቸው ሰው አለ ታቃላችሁ አይደል ስለዚህ ለእነዛ ሰዎች አይዲያ እየሰጣችሁ እናን በምትሉት በምንታረጉት ነገር ሌሎች ሰዎች ደግሞ ተጉዘው ለክፋት ሊጠቀሙ ስለሚችሉ በመጀመሪያ አይዲያ አትስጧቸው። እዛ ላሉ ሰዎች ታውቃላችሁ፣ ሰ እዚ ጋ በቀና በቅና ተነሳስተው ብዙ ነገር የሚያረጉ ሰዎች ስላሉ ሀይሚም እያለች ነበረ፣ ብሩኬ ከሰው ጋር ተጣልትሃል ምናምን እያለች ነበር። ሰው እዚ ጋ ስለተጣላችሁ ብቻ አይደለም ጠላት የሚመጣባችሁ። እኔ ለምሳሌ ከሰው ጋር መጣላት መደባበር ምናምን አልወድም። ያ ማለት ግን ጠላት አይኖርም ማለት አይደለም እና የሚጠላቸው በመጀመሪያ ይጠላል። ሌላ ምንም ልል አልችልም። ሲቀጥል ዛሬ ሀይምዬ እኔን ሁላ እያጨለለች ነበረ። ልክ ቪዲዮ ምናምን ግማሽ ላይ ሄዳ ብሩኬ ተወግታል ኮ ምናምን ስትለው እንዲህ ምንድነው አልተወጋውም፣ ደህና ነኝ ትናንት ሁላ ወንድሞች እየጠየቁኝ ነበር ምናምን ሲል ሀይምዬ ባህል ማይታ ነው የተነሳችው ወይንስ ደግሞ ምን ተፈጥሮ ነው? እኔ በጣም ነበረ ግራ የተጋባሁት። እኔ ሁላ እያጨለለች ነው ወይንስ እኔ ራሱ እየጨለልኩ ነው ሁላ እያልኩ ነበር። ለምን መጀመሪያ የተፈጠረውን ነገር ስላላየው ስላልሰማሁ እና ብዙ ሶሻል ሚዲያ ላይ እንደዚህ ያልተከታተሉ ሰዎች ስለሚኖሩ፣ ያላዩ ሰዎች ስለሚኖሩ የተፈጠረውን ነገር እነሱ ድንገት ይሄን ነገር ሲያዩ እነሱ ራሱ ለአናደል በቃ የሆነ ቆላቸው ነው የምገፉት ና ጥሩ ስላልሆነ ራሳችሁን ጠብቁ። በመጀመሪያ ሀይሜን ብሩጌም፣ ሲቀጥል ደግሞ ሌሎቻችሁ የምትወዷቸው ሰይ ግን የምጠሏቸው ሰዎች ደግሞ አታሞርቱባቸው። በቃ ካልወደዳችኋቸው ቆላሽ ነው እንደ ሌላ ነገር እኮ ማየት ሌላ ነገር መስራት ትችላላችሁኝ ና ሀይሚና ብሩኬ በመጀመሪያ ይሄ ነገር ቤተሰብ ጋ ድረስ ደርሶ እንደመደረጉ እንደዝም መሆኑ በጣም አዝኛለሁ። ሲቀጥል ደግሞ ሀይሚያ አንችም ደግሞ ያላወቅ ያላወቅነውን ሰዎች አስደንግጠሽናል። የምር እኔ ደንግጫለሁ በራሴ መጀመሪያ ስላላየሁ ስላሰማሁ ማለት ነው እኛና ሲቀጥል ራሳችሁን ጠብቁ ሀይሚና ብሩኬ፣ ምክንያቱም ደግሞ አሁን ላይ ብዙ ነገሮች አይታመኑም። በተለይ ደግሞ ኢትዮጵያ ላይ እና ኢትዮጵያውያን የሆናችሁ ደግሞ በወንድማችሁ ላይ እንደዚ አታሞርቱ። ሲቀጥል ደግሞ ሀይሚናት

እንዳለችው ነው እዚህ ጋ የሆነ ነገር ቢፈጠር ብሩኬ ላይ እኔ ሀላፊነትም ወስደው ምክንያቱም ከኔ ጋር ስላለ ብላለች። እና በነገራችን ላይ ይህ ብቻ አደለም የተወራው፣ ሌላም ብዙ የተወሩ ነገሮች አሉ። እኔ አሁን በቅርብ ነው ቼክ እያረኳቸው የነበረው። ሶ በዛ ነገር ላይ እኔ ምንም አይነት ትንታኔ መስጠት አልፈልግም። ጊዜና ሁኔታ ሰአቶች ነገሮችን ይፈታሉ ብዬ ተስፋ አረጋለሁ። በሰው ህይወት ላይ እነሱ ፈቀዱልን? በቃ እንድንወዳቸው፣ ኦር ደግሞ ስለ እነሱ አስተያየት እንድንሰጥ ፈቀዱልን? ያ ማለት ደግሞ በህይወታቸው ላይ ገብተን እኛ መወሰን አለብን፣ እኛ እንደምንፈልገው መራመድ መሄድ አለባቸው ማለት አይደለም። እነዚህ ልጆች ነገ ትልቅ እየደረጃ ደርሰው ወደው ተጋብተው ወልደው ከብደው ልታዋቸው ትችላላችሁ። ሶ ለዛውም ደግሞ ኢትዮጵያ ገብታችሁ ኢንተርኔት ተጠቃሚ ከሆናችሁ ማለት ነው። አሁን ላይ እንደዚህ ሶሪ፣ ኢትዮ ላይ አይደለም ቲክቶክ ላይ እንደዚህ የምትፋጁ ምናምን ሰው ኢትዮጵያ ሲገቡ ኢንተርኔት አትጠቀሙ። እውነቴን ነው የምነግራችሁ። ለምን እዚህ እኮ ናችሁ። ምንም የፈጠራችሁ ቢዝነስ የለም ለራሳችሁ የምትሰሩበት። ልክ ከዚህ ስትሄዱ ይሄ ስራ ይቆማል። ምንድን ነው የሚሆነው ኢትዮጵያ ላይ ኖርማል ህይወት ኢትዮጵያ እንደሚኖሩት ህይወት ነው የምትኖሩትኝና እናንተ ለራሳችሁ ቢዝነስ ብፈጥሩ ብሰሩ፣ ልክ እንደነ ሀይቢ እንደነ ብሩቄ በጣም ተወዳጅ ሆናችሁ ብትገኙ እኔ በራሴ በግሌ ደስ ነው የሚለኝ። የምሬን ነው የምላችሁ። በተለይ ደግሞ የምትሳደቡ ሰው የምዝቀዝቁ ሰዎች እኔ አሳልፋለሁ። ቶሎ ብዬ ነው ማሳልፈው፣ ሁላ አልሰማውም። እና ምርጥ እህቶች ናችሁ፣ ግን ቴክ ለራሳችሁ ስትሉ እንደዚ አይነት ነገር ባታረጉ መልካም ነው።